ንጉሱ አብርሃምና ንጉሷ ንግስቲቷ ሩታ እንግዲህ ዛሬ በአዲስ ነገር ጠብቁን ብለዋል። ማሻአላ ተባረክራማን ጨረቃ መስለው መስለው መጥተዋል። በጣም አምሮባችኋል። የሌለ ዋው ዋው አቤት አለባበስ ሩታ አርግታ ማታቅ ማለት ነው። ከዚህ በፊት እናንተ ትዝላቸዋል ማለት ነው። ፍቅርዬ እና አብረሽ መጀመሪያ ቀን ሲገናኙ ማለት ነው። እኔ ከፊት የሚጠፋ አውርተሽ አውርተሽ ከኔ በኋላ የምትደበቂ ነገር ነው ምናምን አላላትም። ያ ነገር ኮሮጀች እና አሁን በዚህ ሳምንት ደግሞ ማለት ነው፣ ይሄ ሮማንሲን በጎቹን ለማብላት ሮማንሲ መስራት ሲጀምሩ አውርታ አውርታ ሄዳ አብረሽ ስር ትሸጎጣለች፣ ትደበቃለች ማለት ነው። ከመቼ ነው ባዘሮ ጭራን ይሄ ኮረጃ ይሄ ድራማ ደግሞ ከመቼ ነው የጀመርሹ? ሁሉንም ነገር ከሰው ነው የምትወስዱ። ከሰው ፋራ ናታ፣ የገጠር ልጅ ናታ። ምን ምኮ አጣቅም። አሁን ባዶ እምብርት አርግተው መሄድ ከጽጌ፣ ጥፍር ደግሞ ይሄ ረጅም ጥፍር ማድረግ ከጽጌ፣ ይሄ ዊግ፣ ዕድሜ ለዚህ ዊግ ማለት ነው እንደው ይሄ ዊግ ገዝቶ የሰጠሽ ማን ነው? ፀጉርሽ ላይ እንደምታድርጊ ማለት ነው እንደው። የቤተ ክርስቲያን ውሻ ነው የምትመስይ ነበረ ይሄ ፀጉርሽ ላይሽ ላይ ባይኖር ማለት ነው፣ ከዚህ አጭር ልብስ ጋራ፣ ከዚህ ጥቁርነት ጋራ ማለት ነው። ይሄ ባሩካውን ባታድርጊ ኖሮ የቤተ ክርስቲያን ውሻ ነው የምትመስይ ነበረ፣ ውሻ ማለት ነው። ግን ሰላም አላልኳችሁም። ቀለቤት የገዛችሁ የአብሪሸና የሩታ በጎች እንዴት ናችሁ? ዱባይ ያላችሁት አብረሽ ያፈራ በጎች አያችሁ፣ ነጭ ነጭ በጎች ማለት ነው። እነዚህ በጎቹ ዱባይ ሀገር ያሉ ናቸው ማለት ነው። አሁን በቃ ከሰው አንድ ነገር በቃ መኮሮች ስትወድ፣ እኔ እኮ አውርት አውርት፣ ይቺ ያራዳ ሙድ፣ አዲስ ሙድ አመጣችሁ። ይሄዳ አብረሽ ስር ትደበቃለች። አይ ወዘሮች፣ ኧረ ማታመጪ ነገር የለም። እዛም ደግሞ ድራማ ልትጀምረው ነው እንዴ? ድራማ ልትጀምረው ነው ዛሬ ደግሞ ጽጌ ማርክ ነው ሲበዳት የሚያድረው። እሱም ስር እንደዚህ የምትጠመጠሙ ትናንትና ከዳኒ ጋራ ነው ያደረችው። ዛሬ ደግሞ ተራዬ ማርክ ነው ሩተስ ደግሞ ማለት ነው። ሶስት ቀለበት ነው እዛ ስር ዳኒ ያስቀመጠ ማለት ነው። አንዱ ዳኒ ነው የሚያስርላት፣ አንዱ ደግሞ ማርክ፣ አንዱ ደግሞ አበጋዝ ነው የሚያስርለት። ታይታይ ጽጌ እንደዚህ ልጁ ላይ ጠምጠመት ቤ የሱ ውሹማ ቸራን ይከፋታል ቸራን ይከፋታል። በጣም ማለት ነው እንደዚህ እሱ ስር ሄዶች ሽጉጥ ስቲ የቸራን አፋዳ አይደለም እንዴ ማርክ? የቸራን ዳይበር አይደለም እንዴ ማርክ? እዛ ሄደ እኮ ሶፍቱን ሊያነሳ ነው። አብሪሽና ሩታ አልጋ ላይ ሲተኙ ፓንት ለማብለቅ ነው ማርክን ይዘው ሄዱት እና ሌላ ነገር፣ አብሪሽ ደግሞ ብቻውን አይችልም እግሩን ለመያዝ ነው ሄደ። ሌላ ነገር ለምንድን ነው ሄደ? እና በጎቹን ለመብላት ለመጥባት እንደ ወይዘሮ ቸራ ኦሪጅናል ቻፕስቲክ ይዥ ማለት ነው እንዴ? ጥርስሽን እንደዚህ የሚለቀልቀው ይሄ ጥቁር እና ባካ የሚመስለው ከንፈረሽን ለመደበቅ ማለት ነው። ማታ አድርጊ ቻፕስቲክ የለም ማለት ነው። ማትቀቤ ነገር የለም እርድ ትቀቢያለሽ ማታ አድርጊ ነገር የለም። እንዲሁ ፈጣሪ ያልሰጣት ውበት ባለፈ ያያቸው አይደለም እንደ ጎደኞች ረሳሁት እኮ የሆነ ምግብ ቤት ሲኖሩ ጊዜ ማለት ነው። ቸራን እንግዲህ ጫፕስቷን አልተጠቀመችም። እነዛ ሰዎች እንደዛ ፎቶ ሲነሱ እሷ ስልክ ላይ እንደዚህ አንገት አንድ ፍጥ አርግታ ማለት ነው ላካ ሩት የምትባል እቺናት እንደ ቺ ናጄሪያናት እንደ ይሉኛል ብላ ራሷን ደብቃ ነው የተቀመጠች ነበረ። እድሜ ለሜካፕ እንግዲህ እድሜ ለሜካፕ ማለት ነው። ሜካፕ እኮ የሌለበት ቦታ ፊልተር የሌለበት ቦታ ማለት ነው።

ጋለሞታ ማለት ኖሮ ተጋለሞታ። ይሄም ሰርግ ነው፣ ሰርግ ነው ትላለች። ሰርግ ነው፣ ሰርግ ነው ይላሉ እነሱ የመጡት ሜሪ 150 ኪሎ ልትገባ፣ እነ ጽጌም እንደዛ ወደ 150 ኪ፣ ሰውን ደግሞ ወደ 200 ኪ፣ አባጋዝም ደግሞ ወደ አራት መቶ ኪ። የዩቲዩብ ቪዲዮ ነው ሊሰሩት የመጡት ዝም ብሎ። ከዛም በኋላ ደግሞ እቺ የስሜት ማራገፋ ማለት ነው። እሷ ሰው ያገባታል እንዴ? እሷ ላይ ነው እንጂ ሰው የሚደበር ማለት ነው። ማን ነው የሚያገባት? አበጋስ መቼ ማገባት መሷ ሲያምራቸው ይኖራል ማለት ነው። በጎቹ እድሜ ልካቸው ሲያምራቸው የሚኖሩ እንግዲህ እናንተ ማለት ነው። አብረሽና ሮታ አሁን እናንተን ይጠቡና ይጠቡና ወደ ሀገር ሲሄዱ ድራማቸውን ይጀምራሉ። በዛን ጊዜ ደግሞ እያንዳንድሽ ቆጭ ብለሽ ታለቅሻለሽ ማለት ነው። ምንድን ነው የሚመስሉ ብዛታቸው የአብረሽና የሮታ በጎች ማለት ነው። አይ ፈራ ፈራስ ነቃ ምኳ አይቻልም። እኔ እኮ የእሷ ስራ ነው የሚያናድደ፣ ይኬ የተመጣ ነው ደግሞ አብረሽ ስር የምትደበቁ በፊቱ አፏን ትይዛለች ነበር፣ እንደዚህ አፏን ትይዛለች ነበረ። አሁን ደግሞ የመጣ ሀረካት ከሱ ኋላ መደበቅ እንደ ፍቅር ጌ ራሷን ለማድረግ። ሰላም አለይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ ውዴቻ ና ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ ያላ ህዝበት መራመት አይላችሁ እንግዲህ ዛሬ ከብዙ ቀን በኋላ መጥቻለሁ። ኦልሬዲ ስምንት ስምንት ዘጠኝ ቀን መሰለኝ እርግጠኛ ባልሆንም ከዛም በፊት ጠፍቻለሁ። ምንም አልተመቸኝም፣ ከኦንላይን ስራ ከሰዎች ስራ በዛም ላይ ረመዳን ነበረ እና በጣም ቢዚ ነበር። ነገር ግን ዛሬ መጥቻለሁ። ሚዲያው እንግዲህ በአንድ እግር አቁመውታል። ሮታና አብሪሽ ዱባይ ገብተዋል እያሉ ይገኛሉ። እንግዲህ ከዚህ በኋላ ከትኩስ ትኩስ መረጃ ከነመረቁ ይዘን እንመጣለን። እንግዲህ እንዴት ናችሁ? ደህና ናችሁ? እንዴት ስሏችኋል? ሽቀላ እንዴት እየሄደላችሁ ነው? አብሪሽና ሮታ ዱባይ ገብተው ካች ብለዋል ሲሉ አየን። ሮታ ደግሞ አብሪሽን አታፈቅረው የምታፈቅረው ዳኔ ነው ሲሉ ሰማን ሰማን ሰማን። እናያለን እንሰማለን አንፈርድ። መንገድ ልጆቻችን በጣም አምሮባቸዋል ፏፈካ ብለዋል። እናም እንግዲህ እስኪ መጨረሻ ምን ይሁን አብረን ምና ይሆናል። አይ የመዳም ቅመሞች በመዳም ቅመሞች እንግዲህ ለዚህ ደረጃ ደርሰዋል። እነሆ መዳም ቅመሞች በጎችዬ፣ እኔ በጣም ታሳዝኑኛላችሁ። እኛ ከእናንተ ጋር በመመደባችን እኩል በመሆናችን። ቆይ ቆይ ቆይ ቆይ እኔ ምነው ብሩ ኬት ነው የምታመጡት? እኛ እኮ ያው ስንት አመት እየለፋን እየደከመን ሽንት ቤት እያጠበን እንደው አንጠራቀም ብሎናል፣ አንያዝ ብሎናል። አንዱ ስንል አንዱ ይመጣብናል። አንዱ ደፈንን ስልን አንዱ ይከፈታል። እናንተ ኬት ነው የምታመጡት? የከሌ አድናቂ ነኝ፣ የከሌ ወዳጅ ነኝ፣ የከሌ ደጋፊ ነኝ እያላችሁ ብራችሁ የምትቸረችሩት ሰዎች ተው ተመለሱ። እነዚህ ሰዎች የራሳችሁን አሮባችሁ ለሰውን አታማስሉ። ብራችሁን ያዙ። ዛሬ ላይ ደልቷችሁ ተመችቷችሁን እንደፈለጋችሁ የምትቸረችሩት የምታወጧትን ብር አላህ ይጠይቋችኋል ማለት ነው፣ ቤተሰብ እና፣ እነዚህ የድላቸው ዩቱብ ይከፍላችኋል፣ ሌላም ስራ ሊኖራቸው ይችላል እና እናንተ ነገ ቢቸግራችሁ ሲጀምር ለመዳም ቅመም ማንም የሚደርስላት የማያዞር ብሎ የሚያያት የለም። ለምሳሌ ዩቲዩብ እንግዲህ ሀገሯን እንደ ማንኛውም ሰው ሀገር ገባች። ከትሉን ደግሞ ዩቲዩብ እየሰራች ነበረ፣ ግን ማንም ሊተባበራት አልቻለችም። እንደ ሰው አገባች ወለደች። ከዛም ደግሞ የአገር ቤት ኑሮ ውድነት በተለያየ ነገር ሰው ፊት ያዞርባቸዋል፣ ፊት ይነሳቸዋል። ካሌላችሁ ማንም አያያችሁም፣ ተመልሶ አያያችሁም። ሀታ ያለ ሰላምታ እራሱ አያናግሯችሁም። እንደ ማንኛውም ሰው መሰደድን ለመሰደድ ወሰነች፣ አሰበች። ነገር ግን ከሳውዲ ከወጣች ቅርብ ጊዜ ስለነበረ በቃ ስንት ወጪ ጨፍጭፋ ንብረቷን ብሯን ጨፍጭፋ ወደ አገር ገባች። ማለትም መለሷት ማለት ነው። ያ ማለት እንደገና እያለቀሰች እያለቃቀሰች ትገኛለች። ያ ማለት ቀይን ሽጭ ባልየው ደግሞ እንደ እሷ ተሰዷል። መጀመሪያ አቅዳቸው የአብረን ስደት ላይ ኖረን ሁለታችንም በቃ ያልፍልናል ብለው ነበረ። ግን ደግሞ እሱ ሄደ፣ እሷ ቀረች። አያያችሁት ምን ያክል የሴት ልጅ ፈተና ከባድ እንደሆነ ችግር እንዴት እንደሆነ በራሳችሁ ሲደርስ ነው የምታውቁት፣ ማለት ነው የሆነ ነገር ሲደርስ ተማሩ። በአንዱ ሴት በአንዱ ችግር እና የመዳን ቅመም ማንም ተመልሶ የማያት የለም ለማለት ፈልጌ ነው። አሁን ይሄ የመዳን ቅመም ናት እናንተ፣ ደገፍ ብታደርጓት፣ ሼር ብታደርጓት፣ ላይክ ብታደርጓት፣ ሰብስክራይብ ብታደርጓት፣ ቻናሏ ብታሳድጉላት ስደት አትወጣን ነበር፣ ከባሏም አትለያይም ነበር እና ለእኛ ለመዳን ቅመሞች ደገፍ ብታረጉ። እናንተ አሽቃባጭ ናችሁ። የምታሽቃብጦት ትላለሁ። የምታሽቃብጡ ለሀብታሞች ነው። እናም ለማንኛውም ለንቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጎ ሁሌም የምንለቀው ቪዲዮ እንዲደርሳችሁ። ከዚህ በኋላ አንጠፋም፣ ሁሌም አለን። ለንቤት አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ አድርጉ። ዛሬማ የሌለ ውበቱ ደፍቶባችኋል። አቤት ግን ጥፍሩ! በዚህ ጥፍሯ እንዴት ነው ሰውዬው ፊቱ ወይም የሆነ ነገሩ ብትቧጭረውስ እኔ አሰብኩላት የምር።